ዶክተር ሮቤል ሳሮንን አስፈራርቶ መድኃኒት ሰጥቷት እንደ ሄደ መሬት አስፓልት ላይ በአፏ ተደፍታ እያለቀሰች እያለ ሳሚ ይመጣል። ሳሚ ሁለቱ ያደረጉትን ያወሩትን ነገር ሁሉ በቪዲዮ ቀርጿቸዋል። እናም ምን እንደያላት እንደነበረ ሁሉን ነገር አንድ በአንድ ሰምቷል። እናም ሳሮን ሄዳ ቤዛን ምንድት መርዛት የሰጣት መድኃኒት ሽባ አድርጎ የሚያስቀምጥ እንጂ እንደሚገል አልነገራትም። እሷም ስትጠይቀው ሽባ አድርጎ ለተወሰነ ጊዜ ያስቀምጣታል፣ ከዛም በኋላ ግን ትድናለች፣ ችግር የለውም ነበር ያላት። መጀመሪያ ለሱራፌል ሲላት በፍጹም አልሰጥም ስላለችው፣ ቪዲዮ መቅረጽም ካልቻልሽ እንግዳውስ ለቤዛ ስጫት፣ ይሄንን ይላታል እኮ። ለምን ለቤዛ ይሄን መስጠት አስፈለገ ብላ ስትጠይቀው ልጅሽን ካልፈለግሻት እንግዳ ውስ እዩልሽ ዛሬውኑ ሲል እያስጠነቅቃታል። ሳሮንም ልጇን ለማትረፍ ስትል እሺ ብላ ተቀብላ ስለነበር እሱም ምንም ነገር ሳያብራራላት ተነስቶ ጥሏት ይሄዳል። እሷም አስፓልት ላይ ሆና እያለቀሰች እያለ ሳሚ እንደ ድንገት ይመጣና ቆይ ምንድን ነው ከዚህ እርኩስ ዶክተር ጋራ እያወራችሁት? መቼ ነው የተዋወቃችሁት? ሲል ይነግራታል። ለመናገር ደፍራ እጅጉን አቅም የላትም። እያለቀሰች ልጄ፣ ለልጄ ማን ነው የሚደርስላት ስትል እኮ ልጅሽ ምንድን ነው የሆነችው? ደግሞስ ይሄ ምንድን ነው እየያሽው ይላታል። ምንም አይደለም ስትለው፣ እኮ ምንድነው አምጪው እስኪ ብሎ ሲቀበላት መድኃኒት እንደሆነ ትነግረዋለች። እኮ ማንን ለመግደል ነው? ለማን ነው ይሄ መድኃኒት ብሎ ሲጠይቃት፣ በቃ ለማንም አይደለም ስትል እሷም ነገሮችን ለማድበስበስ አሰበች። ግን ደግሞ ሳሚ ነገሮችን ሳላጣራ የትም አልሄድም። ተረጋጊና ስለ ሁሉም ነገር ንገሪኝ ለስለ ልጅሽም ደግሞ ንገሪኝና ምን ለምን ልጅሽን እንዳገታትና በልጅሽ እንዳስፈራራሽ ሁሉንም አብራርተሽ ከነገርሽኝ መላይ ጠፋም ይላታል። እሷም የልጅ ነገር አንተ አዎ፣ ቆይ ለቤዛ ነው ስጭ የተባልሹ ይሄን መድኃኒት፣ ወይስ ለሱራፌል ነው ሲላት ለሁለቱም ነበር ግን ደግሞ አሁን ላይ ለአንድ ሰው ነው ምርጫ የተሰጠኝ ትለዋለች ይህን ነገር እኔ አላቅም ምን ማድረግ እንዳለብኝ ሳሚ እባክህን ልጅን አድንልኝ ስትለው እኮ ልጅሽ ምንድነው የሆነችው ሲላት እሷም ልጄን ይዟታል እና በልጅ እያስፈራራኝ ነው ይኸው ደስ ይበልህ፣ እንኳን ደስ አለህ ለሁለተኛ ጊዜ ለቤዛ ደርሰህላታል ከሞት፣ አስጥለሃታል ትለዋለች እያለቀሰች። እኮ ይሄ ለቤዛ የሚሰጥ መድኃኒት ነው ስሎ ውስጥ ቃት። አዎ ይሄ መድኃኒት ለቤዛ የሚሰጥና ቤዛን ሽባ አድርጎ እንዲያስቀምጣት ብሎ ነው የሰጠኝ መድኃኒቱን ትለዋለች። ሳሚም ደንግጦ በጣም ይበሳጭና ይሄ ርኩስ የሆነ ሰውዬ እሻሁን ምንም ነገር እንዳልተፈጠረ ተረጋግና እኔን ልጅ ወደ ቤት ብሎ ይዟት ሄዳል። ወደነ ቤዛ ቤት እሷ ቀድማ ገብታ ሶፋ ላይ ቁጭ ብላ እያለቀሰች እያለ ሱራፌል ይመጣና ቆይ አንቺ አለሽ እንዴ? እስካሁን የት ነው ያለሹ? ለምድ ነው ያለሹ ቤቱን ለቀሽ ሲላት ከተቀመጠችበት በድንጋጤ ብድግ ትላለች። እሷም እየተረበተበተች መልስ ሳት መልስለት ወደው ተከታትሎ ሳሚ ይመጣል። ሳሚ መጣ ሲመጣ በሩን አንኳክቶ ሲገባ ደግሞ አንተ ለምድ ነው የመጣኸው ሲለው፣ አይ ለምንም ሰላም ሱራፌል፣ እንዳሰብከው አይደለም ተረጋጋ እኔ ለሰላምታን የመጣሁት ሲለው፣ እኮ ምንድነው ሰላምታህ አሁን ደግሞ ማንም ፈልገ ነው ቤዛ የለችም እንደይ ብሎ በጠየቀበት ሰዓት እኮ ቤዛን እንፈልገን ፈልገን የመጣኸ አሁን እኔ እኮ ብያለው በሰላም እንዳልመጣኸ አውቃለው ሲለው፣ ሱራፌል እዩ ተረጋጋ። እስከዛሬ ሁላችንም እየተላለፍን ነበረ። አሁን ግን እጅ ለእጅ የምንያያዝበት ጊዜ አሁን ነው። ይውልህ ዶክተር ሮቤል ከእሷ ጋር ያደረጉት ነገር አለ። እናም እሱን ነገር ቤዛ ባለችበት ማወቅ አለብህ። እኔ አንተን ለመጉዳት አይደለም። አሁን አንተም እኔም አንድ ላይ መቆም አለብን። ዶክተር ሮቤል የሚባለውን ይሄ ልብስ ለበስ ተኩላ እሱን መፋለም ይኖርብናል። ስለዚህ እባክህን ሱራፌል ይለዋል እኮ ምንድን ነው አሁን እኔ ሁሉንም ነገር እውነቱን ንገሬው ሲል ሳሮንን ይጠይቃታል። ምክንያቱም ሳሮን ለሳሚ ራቆቱን ሆኖ ቪዲዮ ቀርጸሽ ላኪልኝ እንዳላት ሁሉን ነገር ለሳሚ ነግረዋለች፣ እና ሳሚም ያንን ነገር ማወቅ ስለነበረበት እንዲነግረው ፈለገ። ግን ምንድን ነው ሲል ሁሉንም ነገር ያው ቪዲዮ እንድቀርጽህ ያደረገኝም ሮቤል ነበረ ስትለው፣ እኮ ይሄ ርኩስ! እኔ አሁኑን ሄጄ ገለዋለሁ በማለት ሱራፌልም ይጮሃል። በዛም መሃል ቤዛ ትመጣለች። ቆይ ምን ሆናችሁ ነው የምትጫጩት? ምን ተፈጥሮ ነው በስትል አይ፣ ምንም አልተፈጠረም፣ የተፈጠረ ነገር የለም እና፣ ቆይ ምንድነው? እሺ ነይ ቁጭ በይና መጀመሪያ እናውራ ይላታል። እኮ ምንድን ነው ነገሩኝ ብላ በምታፋታቸው ሰዓት፣ ግድ የለሽም ቁጭ በይ ቤዛ ይልና ቁጭ ካለች በኋላ ይውልሽ፣ ቤዛ አሁንም በድጋሜ ሮቤል አንቺን ለማጥፋት ያው ለሳሩን ይህን መድኃኒት ሰጥቷታል ይላታል። ምንድን ነው እሱ አልገባኝም ስትል ግራ ተጋብታ በድንጋጤ ስጠይቃቸው አዎ እኔ ግን ላንቺ ጨከኝ መድኃኒቱን መስጠት ባልችልም ግን ደግሞ ሳሚ ደርሶልሻል ስትል ሳሮንም ትነግራታለች እኮ ምን በተመለከተ አላቅም ይህንን መድኃኒት ስጫትና ሽባርጎ ያስቀምጣታል ብሎን የሰጠኝ ቤዛ አላቅም ግን ልጄን ማን ይድረስላት ይህን የምስኪን ልጇን ማን ይድረስልኝ ስትል ትነግራታለች እኮ፣ ምንድን ነው አልገባኝም፣ ግልጽ አርጉልኝ ነገሩን ስትል ቤዛም፣ አዎ አንቺን ለአንቺ ይህን መድኃኒት መስጠት እንዳለብኝና ከዛም በኋላ ያንቺን ቪዲዮ ቀርጭ ስልክለት ልጄ ሊለቅልኝ ነው የነገረኝ። ግን ደግሞ እኔ ላንቺ ጨክኜ መስጠት ፍላጎት የለኝም ይላታል። ስለዚህ መድኃኒቱ መመርመር አለበት መጀመሪያና፣ መድኃኒቱን ላስመርምረው ይላል ሳሚም